ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሊ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁ በኑሃሚ ድራማ በክፍል 16 መተናል ማለት ነው። እንግዲህ የኑሃሚ አባት ሐኪም ቤት ኤርሚ አስገብቷቸዋል ለማሳከም ማለት ነው። እናም እንግዲህ የኑሃሚ አባት ሕክምና ጀምረዋል። ኑሀሚ ወደ ቤት ስትገባ እንግዲህ ከዊልቸር ላይ አባቷን ስታጣው በጣም ደንግጣለች። ምን ወሰደው? ምን ተፈጠረ? በማለት እንግዲህ እጅጉን በጣም ተደናግጣ ተመልክተናታል ማለት ነው። ለኤርሚያስ ስትደውልለት እንግዲህ ኤርሚያስ ሐኪም ቤት እንደወሰደውና ሕክምና እየተደረገለት እንደሆነ አባቷ አበሰራት ማለት ነው። እናም እንግዲህ ኑሃሚ ኤርሚያስ እያደረገላት ባለው ነገር ሁሉ እጅጉን በጣም እንግዲህ እያመሰገነችው እና ውለታ በዛብኝ እያለችውም እንግዲህ ተመልክተናል ማለት ነው። እናም እንግዲህ ኤርሚ በጣም የሚያሳዝነው ነገር እንግዲህ፣ ሁለት አይነት ማንነት ያለው ሰው ነው። በኑሃሚ በኩል ፍጹም እና መልካም ሰው ነው። በሌላ በኩል ደግሞ እንግዲህ ኤርሚያስ እንግዲህ ፍቅረኛ አለችው ማለት ነው። እንዲሁም ደግሞ ከሶሲ ጋር እንደዚሁም ልጅ አለችው። እናም እንግዲህ ኑሃሚ ይህን ነገር አታውቅም ማለት ነው። ምንምና ምንም የማቅ መልካምና ድንቅ ፍጡር መስሎ ነው ለእሷም የቀረባት። እሷም እንግዲህ እጅጉን በጣም ኤርሚ ማለት መልካም ሰው እንደሆነ ነው። መልካምነቱን እንግዲህ ተመልክተናል። ነገር ግን ይህ መልካምነቱ እንግዲህ የኑሃሚን ደካማ ጎን ለመጠቀም ያደረገው ሴራ ይመስለኛል። ምክንያቱም እንግዲህ ከናሆም የናሆም ፍቅረኛ ነኝ ተብዬዋ ደግሞ እንግዲህ የኔ ውድ የኔ ፍቅር እያለች እንግዲህ ለኤርሚ ደውላለት እንግዲህ ስታወራ ተመልክተናል ማለት ነው። ይህቺ ሴት ደግሞ እንግዲህ ከናሆም ጋር ደግሞ እኔን ለአባት ወስደህ ማስተዋወቅ አለብህ እኔ እናንተ ለምንድን ነው ማንጋባው? እያለችም እንግዲህ እየጨቀጨቀችውም ተመልክተናል። በሌላ በኩል ደግሞ ከኤርሚያስ ጋም እንግዲህ የኔ ፍቅር እያለች እንግዲህ ወሬዋን ቀጥላለች ማለት ነው። ኤርሚያስም እንግዲህ በአሁኑ ሰዓት እንግዲህ ኤርሚያስ የሚፈልገውን ነገር አግኝቷል ከኑሃሚ ማለት ነው። እንግዲህ ኑሃሚ እና ኤርሚያስ እንግዲህ አንድ ላይም አድረዋል። ነገር ግን ኑሃሚ እጅጉን በጣም እየፈራችም ተመልክተናታል። አሁን ላይ ያደረግኩት ነገር ግን ስህተት ይሆን? ትክክል ሆኜ ይሆን? እያለች እንግዲህ እጅጉን በጣም ስጋትም ገብቶባታል እና ኤርሚያስንም ስጠይቀው ነበረ። እንዲሁም ደግሞ በጣም እንደወደደችው እና እንዳፈቀረችውም ነገረችው። አታስቢ እኔ አልጎዳሽ ማንችን፣ ሁሌም አለው ከጎንሽ፣ እያላት ነው። በዛ መሀል ነበረ ስልክ የተደወለለት። ስልክ ሲደወልለት እንግዲህ ኑሃሚን ፊት ማውራት አልፈለገም። የስራ ስልክ አንዴ በማለትም እንግዲህ ከእሷ አጠገብ ከክላስ ተነስቶ እንግዲህ ሌላ ክላስ ቀይሮ ነበረ የኔ ፍቅር እያለ ሲያወራት የጀመረው እሷም እንግዲህ ያቺ ደውላ የምታወራው ሴት ደግሞ ከሌላ ከናሆም ጋር ደግሞ ሪሌሽን አላት ማለት ነው። እሱን እንግዲህ ለምንድን ነው የማታገባኝ እያለች እንግዲህ ናሆምን ስታወራውም ነበር። የናሆም አባት በጣም ኃይለኛ ናቸው። ልጃቸው ደግሞ እንግዲህ ጠጭና ሰካራም ነው። እናም እንግዲህ ብዙ ኃላፊነት እሰጥሃለሁ ያልኩህ ልጅ ነበርክ። ነገር ግን አንተ አንተ እኮ አለህ እንጂ ግን የለህም እኮ እንደሌለህ ነው የሚቆጠረው፣ እያሉም እንግዲህ አባትየው እንግዲህ በናሆም በሚያደርገው ተግባራቶች እንግዲህ እጅጉን በጣም ሲናደዱበት እንግዲህ ተመልክተናል ማለት ነው። እናም እንግዲህ የኤርሚያስ ፍቅ ማሬ ፍቅሬ እያለ እንግዲህ የሚያወራትን ሴት እንግዲህ ናሆም እንግዲህ ቤቱን ወስዶ አሳድሯታል ማለት ነው። ነገሩ እዚህ ጋር የተወሳሰበ ነው። ያች ሴት እንግዲህ ከኤርሚያስም ጋር ግንኙነት አላት ከናሆምም ጋር ደግሞ እንግዲህ ለምን ለቤተሰቦች ወስደህ አታስተዋውቀኝም? ለምን ተጋብተን አንኖርም? በማለት እንግዲህ ናሆምን ስጠይቀው እንግዲህ ናሆም ደግሞ አንቺ አባቴ ምርጫ ልትሆኝ አትቺም፣ አባቴ አባቴ የሚፈልጋት ሴት በማለትም የአባቱን ምርጫም ሲናገር እኔ እናንተ እንድምንኖር እኮ እኔ አባት ከአገባኝ የማገባው አንተን፣ አንተ ከወደድከኝ እኮ በቂ ነው ስትል እንግዲህ ፍቅረኛው አይ አባቴም ሊወድሽ ይገባል በማለት እንግዲህ እና ሁን መልስ መልሶላታል። ለምሳሌ አባትህ ምን አይነት ሴት ነው የሚፈልጉት ለአንተ ስትለውም የማትጠጣ፣ የማታጨስ፣ ቀሚስ የምትለብስ፣ በመንፈሳዊ ሕይወቷ ጠንካራ የሆነች፣ ሰውን የምታከብር እያለ አንቺ ደግሞ ይሄን ልታሟየ አትችም በማለትም እንግዲህ እኔ እና አንቺ የማንረባ ሰዎች ነን እያለም እስከ ራሱ ጭምር እንግዲህ ሲያጣጥላት ተመልክተናል። እንግዲህ የናሆም አባት ወደ ሐዋሳ ስብሰባ ላይ ብሎ ለሶስት ቀን ብሎ ሄዶ ነበረ። ያችን ሴት ይዞ የመጣው ናሆም ነገር ግን እንግዲህ አባቱ ያ ስብሰባው ተሰርዞ ናሆም በማያውቅበት መንገድ እቤት ተከስተው እንግዲህ በሩን ክፈታት ትክፈት እያሉ ሲያስጨንቁትም ተመልክተናል ማለት ነው። ያች ሴት እንግዲህ ከናሆም ክላስ ነበረችና እና ናሆም እንግዲህ በጣም በጭንቅና በስቃይ ውስጥ ነበር። በግድ ነበር ከዛ ቤትም ልጅቱ እንድትወጣ የቻለችው እንግዲህ የ ኑሃሚ እንጀራናት ወይም ወይንም ወይዘሮ አስቴር እንግዲህ ዛሬ ምግብ ከበላው ሁለት ቀን ሆኖኛል፣ እባክሽ ብላ የኑሃሚ እግር ስል ወርቅ አማሪኝ ይቅርበኝ ስትልም ነበር። እናም የቤት ኪራይም የምከፍለው አጥቼ ጎዳና ላይ መኖር ከጀመርኩ እንግዲህ ቀናቶችን አስቆጠርኩኝ፣ እባክሽ ልጄ እንደው ሰራተኛሽ ልሁን፣ ቤትሽንም ልጠብ፣ ሽንት ቤትም ልጠብ፣ ብቻ ግን የአንቺ ሰራተኛ ሁኝ አኑሪ በማለት እንግዲህ ወይዘሮ አስቴር እንግዲህ ኑሃሚ ግር ስለ ወርቃ ስትለምናትም እንዲሁም ደግሞ ስለ ጋሽ ተሰማ እንግዲህ ስለ ጤንነቱ ስትጠይቅ ሐኪም ቤት እንደገባ ስትነግረው ስትነግራት እንግዲህ ኑሃሚ እንደው ይቅር በለኝ እንደው ወደ ሳይሞት እንደው ይቅርታውን ይቀበለኝ ስትልም ይሄንን ማስመሰልሽን ግን እንዴት አታቆሚም አንቺ እያለች ኑሃሚ ምን አይነት ክፉና መጥፎ ሰዎች ሰው እንደሆኑ እስከ ልጇ ለአስቴር ስትነግራት ይቅርብኝ ይሄው አንቺ የዋስሎሽ እኮ ነው እንደዚህ ዝንጥና የተደላደለ ቤት የገባሽው እኛ ግን ክፉ ስለሆን ይሄው እንደምታይን በማለትም እንግዲህ በኑሃሚ ኑሮ ቅንት ብላ ተመልክተናታል እሷ ፊት እንግዲህ ኑሀሚን በጣም አርጋ እንደው ሰራተኛ ሽም ሆኜ ልኑር እያለች ስትለምናት፣ ከእሷ ፊት ደግሞ ዞር ስትል እቼ የተረገመች አንቺንማ እሰራልሻለሁ እያለች እንግዲህ ሆኖም ግን እንግዲህ ኤርሚያስ እዛ ቤት በመምጣቷ አልወደደም ማለት ነው ወይዘሮ አስቴርን። እናም እንግዲህ ለምናት ለምናት እንግዲህ መጠጊያ የላትም እንግዲህ ለጊዜውም ቢሆን በማለት እንግዲህ ኤርሚያስ እንግዲህ እንደ ሰራተኛ አድርጓታል ማለት ነው ወይዘሮ አስቴርን። ልጇ የት እንዳለች እንግዲህ አይታወቅም። ከተጠፋፉ እንግዲህ እንደሰነበቱም ትናገራለች ማለት ነው። ያችን መጥፎ ልጅሽን ማመቼም ይቅር አልላትን በማለት እንደኔ ይቅር ብለሻት አብረንታ ብትኖር ስትልም ወይዘሮ አስቴር እንግዲህ አለማፈሯ እንደዛ ጠይቀቻት ማለት ነው። ኑሃሚ በጭራሽ ብላለች። በሌላ በኩል ደግሞ እንግዲህ ሐኪም ቤት ውስጥ በድንገት ለረጅም ጊዜ የተጠፋፉትን የጋሽ ተሰማ ጓደኛውን ያገኝ እና ጓደኛው እንግዲህ ጋሽ ተሰማ ባሉበት ሁኔታ በመመልከቱ በጣም ደንግጦ እንግዲህ ድሮ መልካም እና ጀግና ሰው እንደነበረ ነው ተሰማን የሚያውቁት ያ ጓደኛው። እናም እንግዲህ ጓደኛዬ አለው ልክ እያለ የሚያስፈልግህን ነገር ሁሉ እና አንዱም ደግሞ የህክምና ወጪህን በሙሉ እሸፍንልሃለው በማለትም እንግዲህ ጓደኛው እንግዲህ ከጎኑ ሆኖ ቁጭ ብሎ ሲያጽናናውም ተመልክተናል ማለት ነው። እናም እንግዲህ ስለ ቤተሰቦቻቸው ሲያወሩ ኑሃም የምትባል ምርጥ ልጅ እንዳለችው ሰርቄ የወለድኳት ናት በማለትም እንግዲህ ተሰማ ለጓደኛው ይነግረዋል። የአንተስ ልጆች እንዴት ናቸው ብሎ እንግዲህ ተሰማ ጓደኛውን ሲጠይቀው የኔ እንኳ ምንም አይረቡም፣ አላማ የላቸውም እያለ ልጆቹን አጣጥሎበታል። ግን ተሰማ ግን ስለ ልጁ መልካምና ድንቅ የሆነ ነገር አውርቶለታል። እናም እንግዲህ ያ ጓደኛውን ኑሀሚን የምትባለዋ ልጅ ለማወቅም ሆነ ስለሷ እንግዲህ በደንብ አድርጎ እንዲያወራውም ይፈልጋል። ምን አስቦ ነው እንግዲህ ተሰማ ጓደኛ ስለ ኑሀሚ ማወቅ ብዙ ነገር ይፈልጋልና። ውድና የተከበራችሁ አድማ የተመልካች ቤተሰብ ለቻናሌ ያድ ሲሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ ማለት ነው እንግዲህ የኑሃሚ ድራማ የክፍል አስራ ስድስት ያልጠበቅናቸው ነገሮችን እየተመለከትን ነው እንግዲህ። የኤርሚያስ ማንነት በጣም ነው የሚያሳዝነው። ኑሀሚ እንግዲህ ወደዋለች፣ አፍቅረዋለች እንደወደደችውም እንዳፈቀረችውም እንግዲህ በግልጽ አስቀምጣለች ማለት ነው። ኤርሚ ግን የማይታወቅ ድብቅ ማንነት አለው ማለት ነው። ኑሀሚን የምርም ፈልጓት ነው ወይንስ እንዴት ነው? በባለፈው ክፍል እንግዲህ በወግ በማድረግ ሽማግሌ ልኬ ነበር ያሉ፣ ዛሬ ግን እንግዲህ አልጋ ጋብዟታል ማለት ነው በሚያሳዝን ሁኔታ። እናም እንግዲህ አንዳንዴ እንግዲህ የሚወራው ሁሉ ሲተገበር ደስ ይል ነበረ። እንግዲህ ኑሀሚ አብራው በማደሯ ትልቅ ስህተት ሰርታለች። ይህም እንግዲህ ያው ፍቅር የሚባለው ነገር ገብቶላት ነው በውለታ የተጀመረ ፍቅር እንግዲህ መጨረሻው ምን ሊሆን ይሆን የሚለውን በቀጣይ ክፍል አብረን ሁላችንም እንግዲህ በጉጉት የምናይና የምንመለከት ይሆናል ማለት ነው። እንግዲህ የተሰማ ጓደኛ ስለ ኑሀሚ በደንብ አድርጎ እንዲያወራው ይፈልጋል እና የተሰማ ጓደኛ እንግዲህ ለልጁ ሊያጫትም ይመስለኛል። ነገር ግን ተሰማ ደግሞ ኤርሚ እንደሚወዳት እና ኑሀሚ እንግዲህ እንደምትወደው ለአባቷ ተናግራለች። ነገር ግን አባትየው በፊት የገመቱት ነገር አሁን ላይ ትክክል ነው። ኤርሚ የበጣም መጥፎ የሆነ ማንነት አለው ማለት ነው። ምክንያቱም ፍቅረኞች አሉት። እናም እንግዲህ ስልክ ሲደወልለትም ከኑሃሚ ስር ተነስቶ ነበረ የኔ ፍቅር እያለ አለማፈሩ እንግዲህ በስልክ ሲያወራ የነበረው። እናም እንግዲህ ኑሃሚ ይህን ነገር አታውቅም። ስታውቅ ግን ምን ይፈጠር ይሆን? አሁን ላይ እንግዲህ ራሷን አሳልፋም ሰጥተዋለች። እናም ውድና የተከበራችሁ አርማ የተመልካች ቤተሰብ እንግዲህ አበረታቱ ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሼር ሰብስክራይብ በማድረግ አበረታቱ። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን ነገር ደግሞ ቀጣይ አብረን የምናይ ይሆናል ማለት ነው። ድራማዎች ሁሉ እንግዲህ አስተማሪ አስተማሪ ናቸው እና ድንቅ የሆነ ትምህርትም እናገኝበታለን ማለት ነው። እናም እንግዲህ ስለምታበረታቱኝም ቪዲዮውን ለምታዩልኝ፣ ላይክ ሼር ለምታደርጉልኝም በጣም አርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ ድረስ እንግዲህ ቸር ሰንብቱ እያልኩኝ ለዛሬ የነበረን ቆይታ እንግዲህ እዚህ ጋር አጠናቅቃለሁ ማለት ነው። ቀጣይስ ክፍል እንግዲህ ኑሃሚ ስለ ኤርሚያስ ማንነት ስታውቅ፣ እንግዲሁም ደግሞ ልጅ እንዳለችውም ሲያውቅ ከሷ ሌላም ደግሞ እንግዲህ የኔ ፍቅር እያለ እየተላላጠም እንግዲህ በስልክ ሲያወራ ተመልክተናል። ያ ያንን ስትሰማ ኑሃሚ ምን ታስብ ይሆን? ምን ሲውጣት ይሆን? ውድና የተከበራችሁ እንግዲህ ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡለን ባይ